ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። እነሆ የስቅለት በዓልን ምክንያት በማድረግ በአዲስ አበባ ሀገረ ስብከት በፈረንሳይ ለጋ ሲሆን በአንቀጸ ምሕረት ቅዱስ ሚካኤል ካቴድራል ተገኝተናል። እንግዲህ ምእመናን የስቅለት በዓል እንዲሁም የስግደት ስነ ስርዓትን በምን መልኩ እያካሄዱ ይገኛሉ የሚለውን እንዲሁም ደግሞ ስንሰግድ በምን አይነት መልኩ መስገድ አለብን የሚለውን መርሃግብር ይዘንላችሁ መጥተናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። በቤተ ክርስቲያናችን አስተምሮ፣ ስግደት እንግዲህ ያው ቤተ ክርስቲያናችን መሪ ያላትና በመሪዎቹ አማካኝነት ያው ስግደት ሲሰገድ አንደኛ እጅን ዘርግቶ መስገድ አይቻልም። እጅን እንትን ብሎ ከመዘርጋት ቆጥቦ በአምስቱ ምጣቶች እንትን ብሎ ያው ስግደት በዚያ ነው የሚፈጸመውና ደግሞ ጉልበትን ብቻ አስነክቶ መመለስ ሳይሆን መላ አካላትን ግንባርንም መሬት ላይ አስነክቶ የሚሰግር ስለሆነ በዚህ ምዕመናንም ያው የማስጨበጫ ትምህርት ይሰጣቸዋል። መሪዎቻችሁን እያዩ በዚህ ስግደት ስርዓት ይሰግዳሉ ማለት ነው። ዘንድሮ በእውነቱ ከአምናው በተሻለ መልኩ በእርግጥ በየዓመቱ የነበረው ነገር እየደመቀ እያማረ የህዝቡም ቁጥር በእውነት እየጨመረ ያለበት ሁኔታ ነው ያለው። ከዛም በዘለለ ደግሞ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት በዓል ለምን እንደሚከበር እንዴት እንደሚከበር በእውነት ገብቶት እያከበረ ያለበት ከአምናው ከካቻምናው የተለየ ለውጥ እያየንበት ያለበት ሁኔታ ነው ያለው። እስፔሻሊ ደግሞ ወጣቱ ትውልድ በእውነት ክርስትና ገብቶት በአንድም በሌላም መልኩ በዓሉን በደመቀ ሁኔታ እያከበረበት ያለበት ሰዓት ነው እና እጅግ በጣም ደስ ይላል። በጣም ያማረ ወቅት ነው ዛሬ። እንግዲህ ባንቀጸ ምሕረት ቅዱስ ሚካኤል ካቴድራል የስግደት ስርዓት፣ ያው እንግዲህ የሕማማት ስርዓት አንድ ቢሆንም ነገር ግን ያው ስርዓቱ ምንም የማይቀነስ የማይጨመር ቢሆንም ግን በሰዓት ተቀምሮ ሰዓቱም ደግሞ ምእመናንም በበዛት መጥተው ጠዋት እና ማታ እንዲሁም ደግሞ በጣም አንገብጋቢ ጉዳይ የሌላቸውም ደግሞ በቦታው ተገኝተው እንዲሰግዱ በጣም አስተምሮ በመደረጉ በዘንድሮው እለት ብዙ ምእመናን በቦታው ተገኝተው ስግደቱን እያካሄዱ ስለሚገኙ ከባለፈው ዓመት የተሻለ ውጤት አለው ብሎ መናገር ይቻላል። እንግዲህ ወጣቱ በመጀመሪያ ደረጃ ይህንን ሃይማኖታዊ በዓል ስናከብር ገብቶ ሊሆን ይገባል። በስሜት ሳይሆን በስሌት መሆን አለበት። በዓሉ ምንድን ነው፣ ዋናው ፍሬ ሀሳቡ ምንድን ነው፣ በዓሉ ምን ይመስላል፣ ከክርስትናችን ጋር ምን አይነት ግንኙነት አለው የሚለውን በስነ ሥርዓቱ ገብቶት ሊያከብር ይገባል። ብዙ ጊዜ የተለመደው ምንድን ነው? በተለይ በእኛ በወጣቶች መካከል በስሜት ነው ቀስቃሾች ሲኖሩ የሚቀሰቀሰን ሲኖር ነው። ነገር ግን ያ ሳይሆን በአግባቡ በዓሉ ምን ይመስላል ምንድን ነው ያለው ሁነት የሚለውን ገብቶ ልናከብር ይገባል እና ወጣቱ በተለይ ካቻምና አምና፣ ዘንድሮ በተለየ መልኩ በዓሉ ገብቶት ስርዓቱ ምን ይመስላል የሚለውን ገብቶት በደስታ በፍቅር በአግባቡ እያከበረ ያለበት ሁኔታ ነው። ከዛ በዘለለ ደግሞ ወጣቱ ምን ማድረግ አለበት? በተለይ አረጋውያን አባቶቻችን በተለያየ መልኩ እንዳይቸገሩ፣ ያው እንደሚታወቀው ምናልባት በዓሉ ላይ ዝናብም ሊኖር ይችላል፣ ፀሐይም ሊኖር ይችላል። ያንን የምናስወግድበትን በምን መልኩ ማድረግ አለብን? በሚለው መልኩ ወጣቱ ድንኳኖችን በመትከል ለእናቶችም፣ ለአባቶችም ለሌሎችም እንደ ማክበሪያ የሚሆን ለስግደት ምቹ የሆነ ምንጣፎችን በማዘጋጀት እያከበረ ያለው ይሄ በቀጣይ ተሻሽሎ መቀጠል ያለበት ጉዳይ ነውና እና ለዚህ በዚሁ አጋጣሚ ወጣቶችን ማመስገን እፈልጋለሁ። በቤተ ክርስቲያን አስተምሮ ክርስቶስ ለእኛ የከፈለልን ዋጋ አለ። ያ ዋጋ ደግሞ ዝም ብሎ እንዲሁ የተገኘ አይደለም። የተገኘ አይደለምና ክርስቶስ ብዙ መከራ ተቀብሎ እኛን ከመገዛት ወደ ነጻነት፣ ከመበተን ወደ መሰብሰብ፣ ከውድቀት ወደ መነሳት ያመጣነ 13ቱ ህማማተ መስቀል ወይም ጽዋተ መከራን ተቀብሎ ነውና እኛ ይህን በዓል ስናከብር የክርስቶስን መከራውን ስናስብ ብዙ የተረሱ ወገኖቻችን አሉና የተረሱትን በማሰብ የታመሙትን በመጠየቅ እንዲሁም ደግሞ የተራቆቱትን በማልበስ ክርስቶስን ስናስብ መከራውን ስናስብ እነዚህንም እያሰብን ልናከብረው ይገባል ማለት ነው። ለምእመናን ማስተላልፈው መልእክት በተለይ በሶሻል ሚዲያው የምንለቃቸውን ነገሮች ትኩረት ሰጥተን ተጠንቅቀን መልቀቅ መቻል አለብን። ምክንያቱም ቤተክርስቲያናችን ብዙ ነገሮቿ ሚስጥራት ናቸው እና ሚስጥሮቹ ምን ይመስላሉ የሚለውን ከአባቶች ጠይቀን በስርዓቱ ተጠንቅቀን ነገሮችን ማስተላልፍ መቻል አለብን። ምክንያቱም በመካከል የሚፈጠሩ ህጻጾች ሊኖሩ ስለሚችሉ እነዛ ነገሮች እንዳይፈጠሩ ተጠንቅቀን የምንለቃቸውን ነገሮች በተለይ ሶሻል ሚዲያ ረጅም ርቀት የሚጓዝ ስለሆነ ምእመናን በምን መልኩ መማር አለበት የሚለውን ልናስተውል ይገባል። ከዛ በዘለለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስለኛ ሲል በዛሬው ቀን ተሰቅሏል፣ ሞቷል። ይህንን አስበን በዓሉን በደስታ በፍቅር እንድናስብ ከዛም በዘለለ ከፊታችን ለሚወጣው ለፋሲካ በዓል ከእኛ በታች ያሉና የተቸገሩ ወገኖቻችን የምናስብበት የፍቅር በዓል እንዲሆን ሁላችንም ልናስብበት ይገባል። ከዛ በዘለለ ሁላችሁም ሁሉም በዓለም ያለ የኢትዮጵያ ኦርቶዶክስ የሁሉም ኦርቶዶክስ እምነት ተከታይ የሆናችሁ ሁሉ እንኳን ለዛሬው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ። ቀጣዩ ደግሞ መልካም ፋሲካ እንዲሆንላችሁ በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ስም መልካም ምኞቴን ለመግለጽ እወዳለሁ። እግዚአብሔር ኢትዮጵያ ሀገራችን ይጠብቅልን፣ በዓለሙም የሰላም የፍቅር ያደርግልን። ኦርቶዶክስን ጸንተን እንድንኖር ቅዱስ ፈቃዱ ይሁንልን። አመሰግናለሁ። ለምእመናን የማስተላለፈው መልእክት ቢኖር ወደ ቤታቸው ይሄ አሁን እኛ የትንሣኤን በዓል ስናከብር አብዛኞቻችን ትኩረት የምናደርገው ለመንፈሳዊ አገልግሎት ብቻ ሳይሆን እንደ ወደ ስጋው እናድላለንና እና ዋናው ትልቁ ነገር የትንሳኤ በዓል ስናከብር ሁላችንም በቤተክርስቲያን መጀመሪያ በቤተክርስቲያን ተገኝተን ትንሳኤውን ልናከብር ይገባል ማለት ነው። የመጀመሪያ የምእመናን ስራ ይሄ ነው። ከዚያ በኋላ ደግሞ ወደ ቤታችን ስንሄድ ደግሞ አሁንም ትንሳኤን ስናከብር በመስከር ወይም በመጨፈር ሳይሆን ቅድም እንዳልኩሽ ችግረኞችን በመርዳትና በመፋቀር እርስ በርስ በመደጋገፍ ባሉልና ክብር ይገባል ማለት ነው። ከመጥፎ ባይዶች በመራቅ ብር ላይ እንግዲህ በጣም ረጅም አመት፣ እዚሁ ደብር አገልጋይ ነኝ። ረጅም አመት እዚሁ ነው እያሳለፍኩ ያለሁት፣ ከአስር አመት በላይ እንግዲህ እዚሁ ነኝ። በጣም ጥሩ ነው። ከዚህ በፊት እንደነበረው አሁን ደግሞ እንደምታየው የህዝቡን ቁጥር ከበፊቱ ይበልጥ እየጨመረ የምዕመናንም እየበዙ፣ አገልግሎትም እንደምታየው በጣም ደስ ይላል። በመጀመሪያ እንኳን ያደረሳችሁ። በቀጣይ እንግዲህ ከዚህ ከቀጣይ አመታት ደግሞ ሁላችሁንም ተገኝተን ከዚህ በላይ ተሰብስበን እንድናከብርላለሁኝ። ከትንሣኤ በኋላ ያሉትም ጊዜዎች ላይ ሁላችንም ሳንጣፋ ተሰብስበን ከቤተ ክርስቲያን ግቢ ውስጥ ሆነን የተከበራችሁ ተመልካቾቻችን በአንቀጸ ምሕረት ቅዱስ ሚካኤል ካቴድራል የነበረው ፕሮግራማችን ይህንን ይመስል ነበረ። ሌሎች ዘገቦችም አሉን። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እየጋበዝን የዛሬ የአንቀጸ ምሕረት የቅዱስ ሚካኤል ካቴድራል ፕሮግራማችን በዚሁ አበቃ። በቀጣይ ፕሮግራም እስክንገናኝ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሆን።